ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦቼ፣ እንደምንቆያችሁ እንግዲህ ዛሬ ከፓራላይዝነት ጋር በተገናኘ የሚከሰትበትን መንገዶች እና ከተከሰተ ደግሞ ተያይዞ የሚመጡ አንዳንድ የጤና ችግሮችን እንዲሁም መጠነኛ መፍትሄዎችን ጨምሮ ጠቃሚ የሆኑ ሀሳቦችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመን መረጃ ላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። በቅድሚያ ፓራላይዝነት ምንድን ነው የሚለውን ስንመለከት ፓራላይዝነት ማለት አንዳንድ የሰውነታችንን ክፍሎች ከአንጎላችን ጋር ባላቸው ግንኙነት ስህተት ከተፈጠረ በኋላ ማንቀሳቀስ የማንችል ከሆነ እና እኛ አካላችንን በፍላጎታችን ማዘዝ የማንችል ከሆነ ያ ፓራላይዝነት ይባላል ማለት ነው። ፓራላይዝነት በተለያዩ ምክንያቶች ሊከሰት ይችላል። ታዲያ ይህ ክስተት ጊዜያዊ ወይም ቋሚ ሊሆን ይችላል። አልፎ ተርፎም መጥፎ መጨረሻም ሊኖረው ይችላል ማለት ነው። በደንገተኛ ጉዳት ምክንያት ፓራላይዝ የሆነ ሰው በተጎዳዩ ሰውነት ክፍሉ ላይ ምንም አይነት ስሜት ሊሰማው ወይም ሊንቀሳቀስ አይችልም። እንደ ስክሮሎሲስ ወይም ኤምኤስ በመሳሰሉት የጤና እክሎች ፓራላይዝ የሆነ ሰው የመወጠር ስሜት ወይም የጡንቻ ድክመት ሊሰማው ይችላል። ፓራላይዝነት በደም ዝውውር፣ በመተንፈስ፣ የአካል ክፍሎቻችንን እንደፈለግን በማሰራት በመናገር፣ በመዋጥ፣ በወሲባዊ ምላሾች ወይም ወደ መጸዳጃ ቤት የሚሄድ ፍላጎትን በመቆጣጠር ላይ ችግር ሊፈጥር ይችላል። ይህ የክስተቱን ሁኔታ ምን ያህል መጥፎ እንደሆነ በእነዚህ ነገሮች ላይ በመመስረት ይወሰናል ማለት ነው። ጊዜያዊ ፓራላይዝነት ምን እንደሆነ ደግሞ እንመልከት። አንዳንድ ፓራላይዝ የሆኑ ሰዎች ማንቀሳቀስ ያቃታቸውን ጡንቻዎች የማንቀሳቀስ ችሎታቸውን መልሰው እናገኛቸዋለን። ስለዚህ ፓራላይዝነታቸው ጊዜያዊ ነበር ማለት ነው። ለምሳሌ ይህ የሚከሰተው በቤል ፓራላይዝ እና በፊት ፓራላይዝነት ላይ ጡንቻዎችን የማንቀሳቀስ ችሎታዎች ሲመለሱ ነው። የጡንቻ ድክመት ጥንካሬ ወይም ፓራላይዝ የሆነ ድንገተኛ ክስተትን የሚያስከትል ወቅታዊ ፓራላይዝ የሚባል ያልተለመደ በሽታ አለ። ታዲያ አንዳንድ ጊዜ በአንዳንድ ሁኔታዎች መካከል ምልክቶቹ ሊጠፉ ይችላሉ። ፓራላይዝነት የሚከሰተው በፈቃደኝነት የጡንቻ እንቅስቃሴዎችን ማድረግ በማንችልበት ጊዜ ነው። የነርቭ ስርዓት ችግር ፓራላይዝነትን ያስከትላል። ነርቮች ምልክቶቹን ወደ ጡንቻዎቻችን ይልካሉ። እነዚያ ምልክቶች ታዲያ ጡንቻዎችን እንዲንቀሳቀሱ ያደርጋሉ ማለት ነው። ስለዚህ ጡንቻዎቻችን እነዚያን ምልክቶች ተቀብለው እንቅስቃሴ ማድረግ ሲያቅታቸው፣ ያን ጊዜ ፓራላይዝነት ይፈጠራል ማለት ነው። የፓራላይዝነት መንስኤዎች፣ ፓራላይዝነት ብዙውን ጊዜ በስትሮክ አማካኝነት ይከሰታል። ብዙውን ጊዜ በአንገታችን ወይም በአንጎላችን ላይ ካለው የደም ቧንቧ መዘጋት ጋር በተገናኘ ስትሮክ ይከሰታል። ያ ደግሞ በጊዜ ቆይታ ፓራላይዝ ወደ መሆን ያመራናል ማለት ነው። እንዲሁም በአእምሯችን ወይም በአከርካሪ አጥንታችን ላይ በሚደርስ ጉዳት፣ በመኪና አደጋ፣ በመውደቅ ወይም በስፖርት ጉዳት እንዲሁም ደግሞ በተክሱ ቁስለት ምክንያት ፓራላይዝነት ሊከሰት ይችላል። አንዳንድ ሰዎች በሚወለዱበት ጊዜ እንደ ስፒና ቢፊዳ ባሉ በሽታዎች ፓራላይዝ ሊሆኑ ይችላሉ። አንዳንድ ጊዜ ከመወለዳችን በፊት በሚኖር የአንጎል ጉዳት ምክንያት ወደ ሴሌብራል ፓልሲ በሚባል ወደሚታወቀው የእንቅስቃሴ መታወቅ ሊያመራን ይችላል። ያም ለፓራላይዝነት ሊያበቃን ይችላል ማለት ነው። አንዳንድ አይነት ፓራላይዞች የሚከሰቱት በጤና ሁኔታዎች ወይም በበሽታዎች ከተወሰኑ ጂኖች ጋር በሚገናኙበት ወቅት ሊሆን ይችላል። ለምሳሌ የደም ማነስ በሽታ። ይህ በሽታ የሚከሰተው በነርቭ ሴሎች ዙሪያ ያለው መከላከያ ሽፋን ወይም ማይሊን ሼዝ ተብሎ የሚጠራው በጊዜ ሂደት ሲጎዳ ነው። ይህ ደግሞ የነርቭ ሴሎቻችን በሰውነታችን ውስጥ ምልክቶችን ለመላክ ከባድ ያደርገዋል ማለት ነው። በተጨማሪም ጥንቻዎቻችንን ያዳክማል እናም በመጨረሻም ፓራላይዝ ያደርገናል ማለት ነው። በርካታ የደማነስ በሽታዎች አሉ። ነገር ግን ለዚህ በጣም የተለመደው እስክሮሎሲስ የሚባለው ነው ማለት ነው። ሌላው ሞተር ኒውሮን ዲዚዝ ወይም የሞተር ነርቭ በሽታ ሲሆን የሞተር ነርቮች ለመራመድ ለመተንፈስ ለመናገርና እጅና እግርን ለማንቀሳቀስ የምንጠቀምባቸውን ጡንቻዎች የሚቆጣጠሩ የነርቭ ሴሎች ናቸው ሁለት አይነት የሞተር ነርቮች አሉ እነሱም የላኛው የሞተር ነርቭ እና የታችኛው ሞተር ነርቮች በመባል ይታወቃሉ የላይኛው ሞተር ነርቮች ከአንጎላችን ወደ አከርካሪ አጥንታችን ምልክቶችን የሚልኩ ሲሆኑ ዝቅተኛ የሞተር ነርቮች ደግሞ እነዚያን ምልክቶች ያገኙና ወደ ጡንቻዎቻችን ይልካሉ ታዲያ ሞተር ኒውሮን ዲዚዞች እነዚህን ሴሎች በጊዜ ሂደት የሚያበላሹ በሽታዎች ናቸው ማለት ነው። እንደ አንደኛ ደረጃ ላተራል ስክሮሎሲስ ወይም ፒኤልኤስ ያሉ የላይኛው የሞተር ነርቭ በሽታዎች የላይኛውን ሞተር ነርቮች ብቻ ይጎዳሉ። ይህ ጡንቻዎች ጠንካራ ወይም የማይታዘዙና ስፓስፒክ እንዲሆኑ ያደርጋቸዋል። እንደ አከርካሪያ ጡንቻ አትሮፊ ወይም ኤስኤምኤ ያሉ ዝቅተኛ የሞተር ነርቭ በሽታዎች የታችኛው የሞተር ነርቮችን ብቻ ይጎዳሉ። ይህ ደግሞ ጡንቻዎች እንዲወዛወዙ ወይም እንዳይረጉ ሊያደርጋቸው ይችላል ማለት ነው። ይህም ጡንቻዎቻችንን ደካማ ያደርጋቸዋል፣ እናም አንዳንድ ጊዜ ከቁጥጥር ውጭ እንዲሆኑ ያደርጋቸዋል። ሌላው ሞተር ኒውሮን ዲዚዝ በጣም የተለመደው የአሚዮትሮፊክ ላተራል ስክሮሎሲስ በሽታ ሲሆን ይህም በሁለቱም የላይኛው እና የታችኛው የነርቭ ሴሎች ላይ ተጽዕኖን ያሳድራል፣ ወይም ሁለቱን የነርቭ ሴሎች የሚያጠቃ ትልቅ በሽታ ነው ማለት ነው። ሌላው ደግሞ ፔሪዲክ ፓራላይዝ የምንለው ሲሆን ይህ አንዳንድ ሰዎች በዘር ልዩነት ምክንያት የሚወርሱት የፓራላይዝ አይነት ነው። ይህም በዘፈቀደ የሚመስሉ የፓራላይዝ ጥቃቶችን ያካትታል። የፓራላይዝ ምልክቶችን ደግሞ ስንመለከት ፓራላይዝነት ካለብን የተጎዱትን የሰውነት ክፍሎች በከፊልም ወይም ሙሉ በሙሉ ማንቀሳቀስ አንችልም ማለት ነው። ይህም ማለት በእነዚያ ክፍሎች ውስጥ ያለውን እያንዳንዱን ስሜት አንድም ወይም ሁለቱንም ልናጣ እንችላለን ማለት ነው። ይህ በድንገት በስትሮክና በአከርካሪ አጥንት ጉዳት ይከሰታል። ነገር ግን በአንዳንድ ሁኔታዎች ምልክቶች ቀስ በቀስ ሊዳብሩ ይችላሉ። ለምሳሌ የማያቋረጥ ስሜት ማጣት፣ የፊታችንን ወይም የሰውነታችንን ክፍሎች ማንቀሳቀስ ላይ ችግር፣ ድክመት ወይም ብስጭት፣ የጡንቻ ማኮማተር፣ የመደንዘዝ ስሜትና የጡንቻ ግትርነት ጨምሮ እነዚህ ምልክቶች ለፓራላይዝነት እየተጋለጠን እንደሆነ ሊያመለክቱን ይችላሉ ማለት ነው። እኛ ወይም ሌላ ሰው በጭንቅላት በአንገት ወይም በጀርባ ላይ ጉዳት ከደረሰ በኋላ ድንገተኛ የፓራላይዝ ምልክቶች ከታዩ ወይም የሚከተሉትን ምልክቶች ካየን ለበሽታ የመጋለጥ እድላችን ከፍ ብሏል ማለት ነው። ለምሳሌ የመናገር የመተንፈስ ወይም የመዋጥ ችግር ከገጠመን፣ በአንድ በኩል በፊት ወይም በክንድ ላይ ስሜትን ወይም እንቅስቃሴን ማጣት ከታየብን፣ ፊት ወይም አካል ውስጥ በማንኛውም ቦታ ላይ መወዛወዝ እና ስሜት ማጣት የፓራላይዝነት ዋና መገለጫዎች ናቸው ማለት ነው። እንደ ፓራላይዙ አይነትና ቦታው ላይ በመመስረት እንደሚከተሉት ያሉ ውስብስብ ችግሮች ደግሞ ሊፈጠሩብን ይችላሉ። ለምሳሌ የመተንፈስ ችግር፣ ለሳንባ ምች የመጋለጥ ተጋላጭነት፣ የደም መርጋት፣ የንግግር ችግሮች፣ የመዋጥ ችግሮች፣ የመተንፈስ ችግሮች፣ የብልት መቆም ችግር፣ ሌሎች የወሲብ ተግባራት ችግሮችና በጣም ከፍተኛ ወይም ዝቅተኛ የደም ግፊትን ጨምሮ የተለያዩ የተጓደኝ የጤና ችግሮች ከዚሁ ጋር ተያይዘው ሊከሰቱብን ይችላሉ ማለት ነው። ፓራላይዝነት እንዴት ይመረመራል የሚለውን ስናይ ደግሞ የችግሩ መንስኤ ምን እንደሆነ ለመረዳት የሕክምና ባለሙያዎች ይመረምሩናል፣ እናም በቅርብ ጊዜ ስለሚከሰቱ ጉዳቶች ይጠይቁናል። በዚህ ላይ በመመርኮስ ደግሞ እንደሚከተሉት ያሉ ብዙ ችግሮችን ሊያገኙ ይችላሉ። ለምሳሌ ነርቮችን ሊጎዱ የሚችሉ የተሰበረ አጥንቶችን ለማግኘት ኤክስሬይ ሊያነሱ ይችላሉ። በአንጎላችንና በአከርካሪያ አጥንታችን ላይ የስትሮክ ምልክቶችን ወይም ጉዳትን ለመፈለግ እንደ ኤምአርአይ ወይም እንደ ሲቲ ስካን ያሉ ሕክምናዎችን ያደርጋሉ። እንዲሁም አንዳንድ ሴሬብሮስ ፓናል ፈሳሾች ከአከርካሪያችን ተወስደው ለበሽታ እብጠትና የአንዳንድ በሽታዎች ምልክቶች ምርመራዎችን በማድረግ የህመሙ መንስኤ ይመረመራል ከዛም ከውጤቱ ጋር በተገናኘ የሚመከሩ ህክምናዎችን አያይዘው ሪከመንድ ያደርጉናል ማለት ነው። ከእነዚህ ችግሮች መካከል አንዳንዶቹ በደንብ ካልተያዙ ለሕይወት አስጊ ናቸው፣ እንዲሁም የሕይወታችንን ጥራት ሊቀንሱብን ይችላሉ። ለዚህ ደግሞ የህክምና ባለሙያዎች ይረዱናል። የፓራላይዝነት ህክምናን ስንመለከት ደግሞ ለዘለቄታው ለፓራላይዝነት የሚሆን መድኃኒት ላይኖር ይችላል ምክንያቱም የአከርካሪ ጥንታችን ከተጎዳ ራሱን መጠገን ስለማይችል ማለት ነው። ለአንዳንድ የፓራላይዝ አይነቶች ደግሞ አጋዥ ህክምናዎች አሉ። ለምሳሌ ጊዜያዊ የፓራላይዝነት ያለ ህክምና ሊጠፋ ይችላል። ለምሳሌ የቤል ፓልሲ ያለባቸው ሰዎች እስትሮይድ እና ፀረ ቫይረስ መድኃኒቶች በመጠቀም ችግሮችን ሊያስተካክሉ ይችላሉ። ፓራላይዝነት ብዙ ምክንያቶች ሊኖሩት ይችላሉ። እንዲሁም ቋሚ ወይም ጊዜያዊ ሊሆኑም ይችላሉ ከተከሰተ ደግሞ ትንሽ ወይም ትልቅ የሆነ የሰውነት ክፍሎቻችንን ጎርቶ ሊያልፍ ይችላል። ለዚህ ደግሞ ስትሮክ፣ አንዳንድ ድንገተኛ ጉዳቶችና ኢንፌክሽኖች ከተለመዱት መንስኤዎች መካከል ይጠቀሳሉ። ሌላው ደግሞ ለዘለቂታዊ ፓራላይዝነት የሚሆን መድኃኒት ባይኖርም፣ ነገር ግን እንድንቋቋም የሚያግዙ ህክምናዎች እና መሳሪያዎች አሉ። አንዳንድ ህክምና ዘዴዎች በአከርካሪ አጥንት ጉዳትና በስትሮክ ምክንያት የሚመጡትን ጨምሮ ሁሉንም አይነት ቋሚ ፓራላይዝነት ያለባቸውን ሰዎች ህይወት ማሻሻል ሊችሉ ይችላሉ። ለምሳሌ ዶክተሮች፣ ነርሶች፣ የአእምሮ ጤና ባለሙያዎች፣ የሙያ ቴራፒስቶችና የአካል ቴራፒስቶች በእኛ እንክብካቤ ውስጥ ሊሳተፉ ይችላሉ። ህክምናው እንደ ፍላጎታችን ይከናወናል። ለምሳሌ እንደ አልጋ መውጣትና መውረድ መታጠብና መብላት የመሳሰሉ የዕለት ተዕለት እንቅስቃሴዎቻችንን እንዴት ማድረግ እንደምንችል ላይ የአካል ብቃት እንቅስቃሴንና ትምህርትን በማጠቃለል ቀለል አድርገን እንድናደርግ ያግዙናል። ያ ደግሞ በአጭር ጊዜ ውስጥ ለውጥ እንድናመጣ ይረዳናል ማለት ነው። እንዲሁም ተግባራዊ የኤሌክትሪክ ማነቃቂያ ሲሆን፣ ይህ ደግሞ አነስተኛ የኤሌክትሪክ ምት ወደ ፓራላይዝ ጡንቻዎች የሚደርሱ መሳሪያዎችን በመጠቀም አንዳንድ የተገደበ ተግባራትን ለመመለስ ጥቅም ላይ ሊውል ይችላል። ለምሳሌ በሌላ መንገድ እግራቸው ምንም እንቅስቃሴ የሌለው ሰዎች የአካል ብቃት እንቅስቃሴ ለማድረግ ስለሚከብዳቸው አንዳንድ ቀላል የጂም ስፖርቶችን በመስራት እንቅስቃሴዎችን መፍጠር እንችላለን ማለት ነው። ምክንያቱም እነዚህ መሳሪያዎች የፊኛን ተግባር ለማሻሻል ለመተንፈስ፣ ለመቆምና ለመራመድ የሚረዱ ስለሆኑ ማለት ነው። እንደ ስክሮሎሲስ እና ኤኤልስ ባሉ የጤና ችግሮች ሳቢያ ፓራላይዝ የሆኑ ሰዎች የሁኔታውን እድገት ከሚያዘገዩ መድኃኒቶች እርዳታ ሊያገኙ ይችላሉ። በተጨማሪም የአካል ብቃት እንቅስቃሴ ጥንካሬን፣ ድካምንና ሌሎች የኤምኤስ ምልክቶችን ሊያቃልልልን ይችላል። ነገር ግን ከመጠን በላይ ማድረጉ ደግሞ ነገሮችን ሊያባብስ ይችላል። ለዚህ ደግሞ ቀስ ብሎ መጀመር ያስፈልጋል። በአንድ ጊዜ ለአስር ደቂቃ ያህል የአካል ብቃት እንቅስቃሴ ለማድረግ ብንሞክር እና ከዚያም ቀስ በቀስ ረዘም ላለ ክፍለ ጊዜ እየሰራን ሰውነታችንን ማለማመድ እንችላለን። በተጨማሪም ደግሞ አንዳንድ አማራጮችን ለምሳሌ የውሃ ኤሮቢክስ፣ ዋና፣ ታይቺና ዮጋ ያሉ የስፖርት አይነቶች ሳይበዛ ለበሽታ የሚመከሩ የስፖርት አይነቶች ናቸው። ነገር ግን የትኛውንም አይነት እንቅስቃሴ ከመጀመራችን በፊት ምንም አይነት እንቅስቃሴ ማድረግ እንደሌለብንና ለህመሙ ተስማሚ እንደሚሆን ከሐኪማችን ጋር መነጋገር ይኖርብናል ማለት ነው። እንግዲህ ዛሬ ከፓራላይዝነት ጋር በተገናኘ አይነቶቹን ተጓዳኝ የሚያስከትላቸውን የጤና ችግሮችንና መጠነኛ መፍትሄዎችን ቀለል ባለመልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ እናድርግ። በተጨማሪም ደግሞ ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።